ኢትዮጵያ የፋይናንስ ዘርፉን ማነቃቃት እንዲሁም ኢንቨስትመንትን ማሳደግ በሚል የሀገሪቱ ሀገሪቱ ሰፊ የኢኮኖሚ ማሻሻያ አካል አድርጋም በ2013 ዓ ም የካፒታል ገበያ ስትል አቋቋመች። ይህም ወደ ስራ ከገባ ጥቂት ጊዜያትን ባስቆጠረው ገበያም በርካታ የዘርፉ ተዋንያንን ወደ ገበያው በመቀላቀል ተወዳዳሪ እንዲሆኑም አስችሏል። እስካሁን ድረስ ወደ 123 ሁለት ሶስት የሚጠጉ የገበያ ሰርቪስ ፕሮቫይደርስ ላይሰንስ አግኝተው እየሰሩ ይገኛሉ። ከዚህ በኋላ ብዙ የምንጠብቀው ማርኬቱ ከዚህ በላይ እያደገ እየተስፋፋ እና እንዳልኩሽ ግለሰቦችም ድርጅቶችም የተሻሉ የኢንቨስትመንት እና ብር የማግኛ አማራጮች ያገኛሉ የሚል ነው። አሁን ያው ጥሩ ጅማሬ ነው። አክሲዮን በፊት ዝም ብሎ በዘልማድ ኦቨር ዘ ካውንተር ነበር የሚሸጠው። አሁን ግን ፎርማላይዝድ በሆነ መልኩ ሴኪሪቲ እና ሼር ኢሹ አድርገው ሬጅስተር ሆነው ኢንቨስተር ፕሮቴክትድ በሚሆንበት መንገድ በስነ ስርዓት የሚሰራበት ትልቁ የካፒታል ገበያ ነው ማለት ነው። የካፒታል ገበያ አገልግሎት ሰጪ ተቋማትን ላይሰንስ የማድረግና ወደ ስራ የማስገባት ስራ ተሰርቷል። ኢትዮጵያ ሰነደ ሙዓለ ንዋይ ገበያ ኢትዮጵያን ሴኩሪቲስ ኤክስቼንጅ ተቋቁሞ ላይሰንስ ተደርጎ ወደ ስራ ገብቷል። ቴክኖሎጂ ዝግጁ ሆኗል። ሊስት አድርገናል የመጀመሪያዎቹን ኩባንያዎች። እነዚህም ኩባንያዎች ትሬድ እያደረጉ ነው። በኢትዮጵያ የተጀመረው የካፒታል ገበያም ኢንቨስትመንትን ከመሳብ እንዲሁም አስተማማኝና ዘላቂነቱ የተረ አረጋግጠ ይህ የፋይናንስ አቅምን ከማጎልበት አኳያም ከፍተኛ አስተዋጽኦ እያበረከተ እንደሚገኝም ይነሳል። የካፒታል ገበያ መኖሩ እንግዲህ ጥቅሙ አንደኛና ዋነኛ ጥቅሙ ገበያው ላይ ብዙ ሰዎች ጋር ትርፍ ያለ ካፒታል አለ። በዛኛው በጠረጴዛ በኩል ደግሞ ካፒታል ፈልገው ሚንሱን ያጡ ሰዎች አሉ። ካፒታል ገበያ መምጣቱ የተለያዩ አይነት የፕሮዳክቶች ይኖራሉ። ስለዚህ ከገበያው ሞር በተሳለጠ እና ኤፊሽንት በሆነ መልኩ እንዲያገኙ ያንን ካፒታል እንዲያገኙ ያስችላቸዋል ማለት ነው። እንደ ሀገር ደግሞ ይሄ መኖሩ ደግሞ በአጠቃላይ ኢኮኖሚው ላይ እድገት ይፈጥራል። ድርጅቶች የተሻለ ካፒታል ያገኛሉ። ያ የሚፈጥረው ደግሞ ብዙ ኢንቨስትመንት ኦፖርቹኒቲዎችን ይፈጥራል ማለት ነው። ኢንተርናሽናል ኢንቨስተሮችን ኮንፊደንስ ይሰጣቸዋል። ምክንያቱም እንዴት ነው ህጉ ፕሮቴክት የሚያደርገው ኢንቨስተሮችን? እንዴት ነው ኮንትራት ኢንፎርስ የሚሆነው ካምፓኒዎችን ኢንቨስት ሲያደርጉባቸው ካምፓኒዎች ደግሞ አድገው እንዴት ነው ሪተርን የሚሰጡት? ያ ሁሉ ፕሮቴክሽን ስለሚያመጣና ይሄንን ፋይናንስ ጥሩ በሆነ መልኩ ለኤስኤምኤዎች አክሰስ የሚሰጥ መንገድ ስለፈጠረን ለእኛ በጣም ጥሩ አጋጣሚ ነው። የኢትዮጵያ ካፒታል ገበያ ባለስልጣን ህጋዊና ተቋማዊ ቅርጽ ይዞ ከተቋቋመ ወዲህ በርካታ ተግባራትን ማከናወኑ የተነሳ ሲሆን ከዚህ ውስጥም የፋይናንስ ስርዓትን የሚያዘምኑ እንቅስቃሴዎች ተጠቃሽ ናቸው። ኢንቨስተሮችን መብት የመጠበቅና የመከላከል ግዴታ የኢትዮጵያ ካፒታል ገበያ ባለስልጣን ግዴታ ነው። የኢንቨስተሩን እውቀት በማሳደግ ነው የኢንቨስተር ከለላ መስጠት የሚቻለው። ስለዚህ ኢንቨስተሩ በኢንቨስት በሚያረግባቸው ኤኩቲም ይሁን ዴት ላይ ያለውን ሪስክ እንዲገነዘብ በማስቻል ራሱን ከጥፋት እንዲከላከል ማስቻል ሌላው ትልቁ ኢንስትሩመንት ነው። እሱ ላይ በሰፊው ለመስራት እየሞከር ነው ማለት ነው። የሀገርን ምጣኔ ሀብት አቅም ማፈርጠም ብሎም ከእድገት ጎዳና ማገናኘትን ታላሚ ያደረገውም የተሟላ የማክሮ ኢኮኖሚ ማሻሻያውም ለካፒታል ገበያው ምቹ ምህዳርን ፈጥሯል። ይህም የካፒታል ገበያ በአጭር ጊዜ ውስጥ እንደ ነባር ተቋም በፋይናንስ ዘርፍ ውስጥ ንቁ ተሳትፎ እንዲያደርግ በርን ከፍቶለታል። የኢትዮጵያ ካፒታል ገበያ ያሳየው እድገት በድንገት የመጣ አይደለም። ይልቁንም ኢትዮጵያ ገበያ መር የሆነ የፋይናንስ ስርዓትን በመዘርጋት እድገትን ለማምጣት የወሰደችው እርምጃን ተከትሎ የተገኘ ስኬት ነው። የተገበርነው የተሟላ የማክሮ ኢኮኖሚ ማሻሻያ ተገማች፣ ግልጽና ምቹ የካፒታል ገበያ ምህዳርን እንዲፈጥር ከፍተኛ አስተዋጽኦን አበርክቷል። ይህም ኢትዮጵያ ካፒታል ገበያን ከጀመረች አጭር ጊዜ ቢሆናትም በፋይናንስ ምህዳር ውስጥ እንደ ነባር ተቋም ተወዳዳሪ መሆን የሚያስችል ውጤቶች እንዲመዘገቡ አስችሏል።

ኢትዮጵያ ቀጣይነት ያለው እድገትን ማስመዝገብ የሚያስችል እንዲሁም የተረጋጋ የፋይናንስ ስርዓት መገንባትን በማለም የማክሮ ኢኮኖሚ ማሻሻያ አድርጋለች። ይህ ማሻሻያም በኢኮኖሚው ላይ ተጨባጭ ለውጦችን በማሳየት እየተገለጠ ይገኛል። ለዚህ ማሳያ የሚሆነው ደግሞ የካፒታል ገበያ ከተጀመረ አንስቶ የፋይናንስ ስርዓትን ማሻሻል እና ተጨባጭ ለውጥ እንዲመጣ በማስቻል የተመዘገበው ለውጥ ነው። አሁን ላይም ካፒታል ገበያ አንዱ የፋይናንስ ዘርፉ ቁልፍ መስመር መሆን ችሏል። ፒለር ኢን ፋይናንሲንግ ኢትዮጵያስ ፊውቸር